ወቅት በትግራይ ጊዜ አስተዳደር ብቸኛ ተቃዋሚ የባይቶና ፖለቲካ ፓርቲ ካቢኔ አባል የሆኑት አቶ ታደለ መንግስቱ በፖሊስ ቁጥጥር ስር ውለው ለእስር ቤት ወደ ፍርድ ቤት እንዲቀርቡ መደረጋቸውን አነጋጋሪ ሆነዋል። የካቢኔ አባሉ አቶ ታደለ መቀሌ ማዕከላዊ ፍርድ ቤት የሚመሩት የመንግስት መስሪያ ቤት እንዲያስፈጽሙ የሰጠው ውሳኔ ባለመተግበራቸው ምክንያት ሮብለት ፍርድ ቤት እንዲቆዩ ቢወሰንባቸው ከአንድ ቀስ እስር በኋላ ተለቀዋል። ተከሳሹ የትግራይ የትራንስፖርት ኃላፊ አቶ ታደለ መንግስቱ ሲሆኑ ከሳሽ ደግሞ የኢትዮጵያ መንገዶች ባለስልጣን ነው። የክሱ ፍሬ ነገር በትግራይ ጦርነት የተወሰደባቸው ላንድ ክሮዘር ቪኤት መኪና እንድትመልስለት የሚጠይቅ ነበር። ባለስልጣኑ አይነቱን እና የሰሌዳ ቁጥሩን ጠቅሶ በቢሮ አስፈጻሚነት እንድትመልስለት የጠየቃት ላንድ ክሮዘር ቪኤት መኪና የህወሓት ጽፈት ቤት ኃላፊ ወይዘሮ ፈትለወርቅ ቀብረዝጊያር ሲጠቀሙበት ነበር። የጊዜው አስተዳደሩ የትራንስፖርት ቢሮ ፊኢት መኪና ባለቤት እንዲትመልስ እንዲያስፈጽም የቀረበለት ክስ ለመቀበል የህወሀት ፓርቲ ኃላፊው ወይዘሮ ፈትረ ወርቅ እንዲመልሱ ተጠይቀው አሻፈረኝ በማለታቸው ምክር ቤቱ ፍርድ ቤት ጉዳይ ማስፈጸም ያልቻለበት የቢሮ ኃላፊ አቶ ታደለ በእስል እንዲቀርቡ ያዛል። ዛሬ ማለትም ሚያዚያ 15/2017 ዓ.ም በፖሊስ ተይዘው ፍርድ ቤት የቀረቡት ኃላፊ ጉዳይ እንዲያስፈጽሙ በተደጋጋሚ የቀረበላቸው ባለመተግበራቸው ምክንያት ለስድስት ወር እንዲታሰሩ ይፈርዳል። ሂደቱ እንዲህ እንዳለ ባልተቤቷ አንዲት መልስ ጥያቄ የቀረበላ ቪኤት መኪና ሚያዚያ 15 2017 ዓ ም ከሰዓት በኋላ በሸኝ ደብዳቤ በኤግዚቢነት ወደ ፖሊስ እጅ በመግባቷ ምክንያት ኃላፊው ለእስር ሊለቀቁ ችለዋል። ከትግራይ ትራንስፖርት ቢሮ የተገኘው መረጃ እንደሚያመለክተው በጦርነቱ ምክንያት ከመንግስታዊና ግለሰቦች ተወስደው በማይመለከታቸው አካላት የነበሩ ከ2800 በላይ ተሽከርካሪዎች ወደ ባልተቤቶቹ ተመልሷል ተብለዋል። የጊዜያዊ አስተዳደር ዋነኛ ተልእኮ ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው ሲሉ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ተናገሩ። ከትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ ጊዜያዊ አስተዳደሩ ዋነኛ ተልእኮ ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ አስታውቀዋል። ፕሬዚዳንቱ ይህን ያስታወቁት የአፍሪካ ሕብረት የፕሪቶሪያ ሰላም ስምምነት መከታተልና ማረጋገጥ ማክበር ተልእኮ ከፍተኛ ኃላፊ የሆኑት የተመደቡት ሜጀር ጄኔራል ሳማድ አክሶድ ትናንት ሚያዚያ 16 ቀን 2017 ዓ ም በጽፈት ቤታቸው ተቀብለው ባነጋገሩበት ኦት ነበር። ፕሬዚዳንቱ አክለው ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡ የማቀላቀልና መልሶ ማቋቋም በአጠቃላይ የፕሪቶሪያ ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር መቀራረብ እንደሚሰራ ገልጿል። ሜጀር ጄኔራል ሳማድ አክሶድ በበኩላቸው የፕሪቶሪያ ስምምነት አፈጻጸም ተፈናቃዮች መመለስ የሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደን ለመወያት መምጣታቸው በመጠቆም ለፕሪቶሪያ ስምነት የተሟላ ትግበራ የሚቻላቸው ሁሉ እንደሚሰሩ መግለጻቸው የፕሬዚዳንቱ ጽህፈት ቤት መረጃ ያሳያል። ስምንት የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበረበሩ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበረበራቸው የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ሪፖርት ይፋ አድርጓል። ባንኩ ሪፖርት እስከ ሰኔ 2024 ድረስ ያለ የገንዘብ እንቅስቃሴ ዙሪያ ትኩረት አድርጓል። ባንኩ በሪፖርቱ እንደተጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዊ ገንዘብ አጥቷል ሲልም አክለዋል። የማጭበራዊ ድርጊቶች የተፈጸሙት ሀሰተኛ የገንዘብ ነቶች፣ የተሰረቁ ኤቲኤም ማሽኖች፣ በሀሰተኛ ቼኮች፣ በሀሰተኛ የስልክ መልእክት ና ተያያዥ ጉዳዮች መንገዶች አማካኝ ነው ብለዋል። በዚህ ዓመት ባንኮች ያጡ ገንዘብ ከአምናው ተመሳሳይ ወ ሲነጻጸር 300 ሚሊየን ብር ጭማሪ እንዳሳየ በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ሰላሳ አንድ ባንኮች ውስጥ 28ቱ ሲጭበረበሩ ቀሪዎቹ ሶስት ግን ባንኮች ማንነት ግን በሪፖርቱ አልተጠቀሰም። ባንኮች በአነስተኛ ብድር ቁጠባ ተቋም በማቀናጀት ብድር እየሰጡ ነው የተባለ ሲሆን የአገልግሎት እየጨመረ መሄዱን የበየነ መረማጭ መርበሪያ መበራከት ባንኮች የሚያጡት የገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ጠቅሷል። ወታደራዊ አገዛዝ ባህሪ እየታየበት ነው አዲሱ የትግራይ ክልል አስተዳደር ሰላማዊና ዲሞክራሲ የትግል መንገዶች እየዘጋ ነው ሲሉ በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች አመላከቱ። አረና ባይቶና የትግራይ ነፃነት ፓርቲ በጋራ በሰጡት መግለጫ አዲሱ የክልሉ ጊዜያዊ አስተዳደር ሁሉንም በአገለለ መልኩ ካቢኔውን አዋቅሯል ሲሉ ወቅሰዋል። የጊዜው አስተዳደሩ የወታደራዊ አገዛዝ ባህር እየታየበት ነው የሚሉት ተቃዋሚ ፓርቲ በበኩላቸው በአንጻራዊነት በተሻለ ሁኔታ እየታየ ቆያለው አካታች ፖለቲካ እንቅስቃሴ ለመቀየር አሁን ሁሉን ነገር በአንድ አካል ቁጥጥር ለማድረግ ጥረት እየተደረገ ነው ብለዋል። ፓርቲዎቹ አክለውም አዲሱ የትግራይ ክልል ጊዜ አስተዳደር በርካታው የተሳትፎ ተመስርቶ ከነበረው ምክር ቤት አብሮ ለመስራት ፈቃደኛ ለመሆኑን የዴሞክራሲ ግንባታ ተቋም ማፍረስ እንዲሁም የተለያዩ አስተሳሰብ ያላቸው አካላት የተቃውሞ ፓርቲ አባላት ማሳደር መኖሩን ገልጸዋል ሲል ዶቸበላው ዘግቧል። የአሜሪካ ኤምባሲ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ራሳቸውን ከአደጋ ጠብቁ ሲል ለዜጎቹ ማስጠንቀቂያ የሚመስል መግለጫ ወጥቷል። ኤምባሲው በአዲስ አበባ ለዜጎቹ ያስተላለፈው መልእክት አነጋጋሪ ማሳሰቢያ ሆኗል። መግለጫው የአሜሪካ ዜጎች በየትኛውን ቦታ ሲንቀሳቀሱ ለራሳቸውና ቤተሰቦቻቸው ደህንነት ጥንቃቄ እንዳደርጉ ነው ያሳሰበው። በሆነ አጋጣሚ ወንጀል ሊፈጸምባቸው ስለሚችል መጠንቀቅ ይኖርባቸዋል ያለው ይህ መግለጫ ጥንቃቄ ከአደጋ ያድናል፣ ነገሩ በአይነ ቁራኛ እየተከታተሉ ነው ብሏል ለዚህም ደግሞ አላስፈላጊ መሰባሰብ፣ ሰልፍና መሰል እንቅስቃሴ ተቆጠቡ ነው ያለው ኤምባሲው። አክሉም እንደ አይነቱ መሰባሰቦች በከተማው መጨናነቅና መተፋፈግ የሚያስከትሉ በጸጥታ ኃይሎች ላይ እይታ ውስጥ የሚያስገቡ እንደሆኑ ሁከት ሊያስከትል የሚችሉ ናቸው ብለዋል ኤምባሲው። ሲደመደም እነዚህ መሰባሰቦች፣ ሰልፎች፣ እውነቶች ኢቨንት ባልታሰበ ጊዜ ሊከሰቱ ስለሚችሉ መሆናቸውን ራሳቸውን እንዲጠብቁ እናሳስባለን ሲል አስጠንቅቋል። በእስራኤል ከተሞች ከባድ ሙቀት ምክንያት ከፍተኛ የሰደድ እሳት መነሳቱ ተነግሯል። የሰደድ እሳት የተነሳው በኢየሩሳሌም ዋና ከተም ቴላቪቭ አቅራቢያ ሲሆን እሳቱን ለመቆጣጠር የእስራኤል ባለስልጣን፣ ሄሊኮፕተሮች እና የእሳት አደጋ መኪኖችን ወደ ስፍራው በመላክ እሳቱን ለመቆጣጠር ረብርብ እያደረጉ እንደሚገኙ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሀገሪቱ የተነሳው እሳት ለመቆጣጠር ከባድ መሆኑን ገልጸው የሰደድ እሳቱ የሚባባስ ከሆነ እስራኤል ለአጋር ሀገሮች እርዳታ ትጠይቃለች ሲሉም ተናግረዋል። የህንድና የፓኪስታን ፍጥጫ። የፓኪስታን ታጣቂዎች በጎረቤት ህንድ አንድ የቱሪስት መንደር ላይ ጥቃት ሰንዝራ በ26 ሰዎች በላይ መግደሏ ተከትሎ ህንድ ፓኪስታን እጇን ታገኛለች ስትል ዝታለች። ይህን ተከትሎ ፓኪስታን ወታደሮች የአየር ኃይሏን ሙሉ ራዳሮች፣ ሚሳይሎች በተጠንቀቅ እንዲቆሙ ማዘዟን የአለም አቀፋዊ ሚዲያ ይዘግበዋል። ፓኪስታን ከህንድ የሚመጡ በረራ የአየር ክልሏን ዘግታለች። ህንድም በፓኪስታን የሚኖሩ የህንድ ነዋሪዎች ለቀው እንደወጡ አዛለች። የሩሲያ ከፍተኛ የጦር አዛዥ የሆኑት ሜጀር ጄኔራል ያሮስላ በሞስኮ አቅራቢያ በመኪና ላይ በተጠመደ ቦምብ ጥቃት ሕይወታቸው ማለፉን የሩሲያ ባለስልጣን አስታውቋል። ጄኔራሉ በአካባቢው እያለፉ በነበሩበት ወቅት በሪሞት የሚዘዋወር ቦምብ የተጠመደበት መኪና ፈንድቶ ጥቃት እንደደረሰባቸው ተገልጿል። ይህም የዶናልድ ትራምፕ ልዩ መልእክተኛ ስቲቨን ዊትኮቭ እና ፕሬዚዳንት ፑቲን የተኩስ አቁም ስምምነት በተመለከተ የሚያደርጉት ውይይት ሰዓታት ሲቀረብ መሆኑን ተጠቁሟል። ጥቃቱን ተከትሎ የሩሲያ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የዩክሬን ጦርነት ለማስቆም ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ነበረች፣ ሆኖም ግን ቆም ብሎ ማሰብ ያስፈልጋል ሲሉ ተናግረዋል። ቱርክና ሱማሌ በተፈራረሙበት የነዳጅና የተፈጥሮ ጋዝ ማውጣት ውል መሰረት ከነዳጅ የሚገኘው ዘጠና ፐርሰንት ገቢ ቱርክ ተወስዳሌ ተብሏል። ሶማሌ በአንጻሩ አምስት በመቶ ገቢውን ብቻ የምትወስደው መሆኑን በውል ተጠቅሷል። ቀሪው አምስት ድርሻ ለምን እንደሚውል አልተገለጸም። ስምምነቱ በብዙዎች ተቃውሞ ቢገጥመው ፓርላማው አጽድጎተዋል። ባለስልጣኑ ከአልሸባብ ጠብቁን እንጂ ሁሉንም ውሰዱ ማለታቸው እየተነገረ ነው።